እነዚህ ሰዎች አላማቸው ግልጽ ነው። በቃ ቡሩኬና ሀይሜን ለማለያየት ነው ለማለያየት ነው። ግን ቡሩኬና ሀይሜ አልነቁም። ይሄ ደግሞ ቃል ቃል ትታኛለች እና፣ ቃል የተወችህ እንደሆነ የሰውን ህይወት መበጥበጥ አለብህ እንዴ? ናታን ጥኑ ሰው አልነበርክ እንዴ? ምን እያልክ ነው ያለኸው? እዚ ጋር ቃል እኮ ፍቅረኛ አንተን ጥላ ልትሄድ የቻለችበት ምክንያት አንተ የሰውን ህይወት ስታምስ በዛ ምክንያት ነው ጥላ የሄደችው፣ እንጂ ከዛ በፊት ከቃል ጋር ሰላማዊ ነበረ የምትኖሩት። እሺ ብሩኬ ለምን ከሀይሚ ህይወት አይወጣም? ሀይሚ ተወኝ ብላ እረፍት ጊዜ ስጠኝ ብላ የለ ወይ? ጊዜ ስጠኝ ማለት ያይን ከህይወት ይውጣልኝ ብለዋለኝ። ለምን አይወጣላትም? አንተ እሱ በእሷ ህይወት ውስጥ እንዲኖር ወይንም ከእሷ ህይወት ውስጥ እንዲወጣ ወሳኝ ያደረገ ማን ነው? አረ ለምንድን ነው ጤና የሌላችሁ አንዳንድ ሰዎች? ለምንድን ነው የራሳችሁ ህይወት ተበላሽቷል፣ ግድ የሌለውም ህይወት መበላሸት አለበት የሚትሉ ሰዎች? ግን በሰላማችሁ ነው እንዴ? እንዴ ምን ማለት ነው? አንድ ሰው የራሱ ህይወት ስለተበላሸ የሁሉም ሰው ህይወት መበላሸት አለበት እንዴ? እዚጋ፣ ብሩኬና ሀይሚ ምንም አልነቁም። በቃ አለቀ። ማንንም እየተነሳ የራሳችሁን ህይወት ሲበጠብጠው እናንተ ዝም ብላችሁ ዳር ሆናችሁ እያያችሁ ነው ያላችሁት። አላቅም ለምን እንደሆነ ብሩኬም ሀይሚም ማለት ነው ፍፄ ደግሞ ልክ ነክ አዎ እነሱ ዝጋል ተለያዩ የሚዋደዱ ሰዎች ናቸው ነገር ግን እንደዛ ስላለችው ንዴት ላይ ሆና ነው አለክ አዎ ንዴት ላይ ሆና ነው አንተ ግን ችክ ብለክ ከህይወቷ መውጣት አለበት ምናምን ምናምን ለምንድን ነው ከህይወቷ የሚወጠው ለዳኒ ተውለት ዳኒ ማን ነው ሲጀመር እንዴ ተናገረች እኮ ዳኒ ምን ማን ነው? ምንድን ነው? እኔ ከዳኒ ጋር ምንም አይነት ነገር የለኝም ብላ ደጋግማ ሀይሚ ተናገረች። እናንተ ይህንን መረዳት አቃታችሁ እንዴ? ከመቼ ጀምሮ ዳኒና ሀይሚ ፍቅረኛ ሊሆኑ የሚችሉ ሲጀመር? እንዴ ምንድን ነው እያወራችሁ አላችሁ? ምንድን ነው ሰውን ግራ የምታጋቡት? በሰላማችሁ ነው እንዴ? ምን ማለት ነው? አንተ ናታን፣ ዝም ብለን የምትከራከረው ጥሩ ነው። አሁን እያደረክ ያለው ነገር ጥሩ አይደለም። ለማንኛውም ተረጋጉ፣ አረጋጉት። የሰውን ህይወት ለመበጥበጥ በዚህ ደረጃ መራመድ እኔ አግባብ አይደለም። ብሩኬ ዝም ብለህ ዳር ሆነ ህይወት ሲበላሽ ከምታይ ሀይሚን ለኒ ተዋት ብለህ ሀይሚም እንደዛው ማለት ነው። እኔ ከብሩኬ ህይወት ውስጥ ወጥቻለሁ የሚለውን ነገር ወደኋላ ተወት አድርጊው እና ይሄ ልሁን ግንፍል ግንፍል ፍልምት ነገር ተየውና ከብሩኬ ጋር ዝም ብላችሁ ፒስ ፍጠሩ። ማንን ደስ ይበለው ብላችሁ ነው እናንተ እንደዚህ የምትሆኑት? ማንን ደስ ለማሰኘት ነው? ስንት ጥላት እዚ ጋር ሰፍስፎን እያለ እያያችሁ ነው አደለ? ጥላታችሁን በግልጥ ሶ ታዲያ ለምንድን ነው በዚህ ልክ? አይደብርም እንዴ? እንዴ አረ በጣም የሚደብር ነገር ነው ሶሲም እናንተ ብትለያዩ ምንም የሚመለከታት ነገር የለም። ዳኒም እንደዛው ናታንም መጣ እንደዛው። ታዲያ ይህ ሁሉን እያወቃችሁና እየተረዳችሁት ለምንድን ነው በዚህ ልክ? አልገባኝም እኔ። ምንድን ነው ይሄ ነገር መጨረሻው? እኔ በጣም ነው ያማረኝ ቤተሰብ እግዚአብሔርን። በጣም ግራ ያጋባ ነገር ነው። እኔ እንጃ ምን ማለት እንዳለብኝ ለእናንተ እኔ አላቅም ምን እንደምል ማለት ነው።